ሰላም ሰላም ሰላም እናንተ ይሁን፣ ውድ እና የተከበራችሁ የበጊዜ ቲዩብ ተከታታዮች በሙሉ እንደምናችሁ። እኔ በጣም ሰላም እግዚአብሔር ይመስገን። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ከልቦ አመሰግናለሁ። ቪዲዮን ላይክ እያረጋችሁ፣ እንዲሁም ሼር እያረጋችሁ አበረታቱኝ። አመሰግናለሁ። ዛሬ በህይወት መንገድ ተከታታይ ድራማ በክፍል ሰላሳ አምስት መጠች ያለው ክፍል ሰላሳ አራትን ለማስታወስ ያክል እንግዲህ የሩት ምርቃን ሆኖ ሁላቸውም ተደስተው ህይወትም ከሩት ጋር አብራ ሄዳ ነበረ። እናም ስጦታዋን ከተቀበለች በኋላ የኔ ሰርፕሬዝ አለ ብላ ሳሩን ቁማ እንደምትሄድ የሚያሳይ ቪዲዮ ከፍታ ነበር ያለቀ። ዛሬ ምን ተካሄደ የምለውን አብረን እናያለን። እንግዲህ ዛሬ ህይወት እንቅልፏን ተኝታ በህልሟ ሳሮን መጣ በትራስ ስታፍናት ታያለች። ከዛም ተነስታ በስመአብ ብላ ታማትብና በቃ ደንግጣ በሩን ከፍታ ስትወጣ ሳሮን ትመጣና ታንቃታለች። እነዛ አንቃት እየታገሉ ሳለ ሩት ትመጣለች። ሳሮንም ልቅቅኝ ትላታለች። አንለቅሽም ብላ እንግዲህ ሩት ህይወትን ይዛ ወጣ በሩን ትቆልፍባታለች አለች በሌላ በኩል ሳሚ እንግዲህ ስልክ እያወራ ነው ስለ ህፃኗ ያለህን ሙሉ መረጃ ንገረኝ እየመጣሁ ነው እያለ እየሄደ ሄደ በነበረበት ሰዓት ሰላምን መንገድ ላይ ያገኛታል አሁን ያንቺን እንቱፍንቶ ወሬ የምሰማበት ጊዜ የለኝም ወግጅልኝ ይላታል እሷም የትም አትሄድም? አንተ ጨካኝ እንዴት ህፃኗን ለማገት እንዴት አነሳሳህ እንዴት ልጅህን ታግታለህ ትለዋለች ሰላም እባክሽ ሊሄድበት ይላታል እሷም አትሄድም አንተንማ ፖሊስ ጠርቼ ነው አይ ፖሊስም አይሆንም ብላ አይኗን ጨፍና እባክህ ሽባ አድርገው እባክህ ሰውሮ ከዚህ ሽባ ጋር አስቀምጥልኝ እያለች በነበረበት ሰዓት ሳሚ ቀስ ብሎ ይሄዳል እሷም አሁንማ የትም አትሄድም ብላ አይኗን ስትገልጥ የለም ውይ የት ሄደ ሰውሮ ብዬ ነው እንዴ አሁን ደግሞ እሱን የሰወርኩትን እንዴት አርጌን ማመጣው ወይ ዳገባሁ? እያለች ብቻዋን ታወራለች። እንግዲህ ሳሩንም ከህዌ ክላስ እንደተዘጋባት ከዳዊት ጋር እያወራች ነው። እባክ ወንድም ክፈትልኝ ትለዋለች። እሱም አልከፍትልሽም፣ ህዊን አንድ ነገር አርገሻት ቢሆን አልለቅሽም፣ ከፀጉሯ እንኳን አንድ ዘለላ ብትነቀል አልለቅሽም እያላት ነው። እባክመነኝ ህይወትን ምንም አላደርኳትም እሷን አዘግታብኝ ሄደች ትላለች። ሳሮንም እሱም አለምንሽም ይላታል። ካለም መንክ ክፈትና እናየው ትለዋለች። አልከፍትም ይህንና ስልክ ይሞክራል። ከዛ በኋላ ስልኩ አይነሳም። አንችማ ሳሮን አይደለሽም የሳሮን ኮፒ ነሽ እያለ እሱም እየተናደደ ነው። ዳዊትም እሽ ሌላ ቁልፍ አለ ይላታል። እሷም እኔ መኝታ ቤት ውስጥ አለ ትላለች ማለት ነው። ከዛ በኋላ ሄዶ ያመጣና ይከብተዋል። ከዛም ቆይ ሳሩን ግን ምን እየሆንሽ ነው? ህዊ የትን ያለች ምንም ውሸት አልፈልግም ይላታም ማለት ነው። እሷም አላቅም አንቃል ግል የነበረ እኮ ትለዋለች። ዳዊትም እንግዲህ የሚየን ወዳብ እያሉ ያን ሁሉ ውሸት ከዋሸሽ በኋላ የማምንሽ ይመስልሻል? ይላታም እሺ ቁምሽ ይይሽ ለምን ደበቅሽና? እውነት ልነግራችሁ ነበረ ቁሚ ሰርፕራይዝ ላረገችው ነበር ግን ሩት ቀደመችኝ፣ ትላለች አለምንሽም፣ ይላታን እሱም ቆይ ህዊ እንደዚህ ለማድረግ አኮ ብዙ ጊዜ ከፊት ላይ ስሰድብኝ እና ስትገለግልብኝ አይተዋል፣ ላለማመን ፈልገ ነው እንጂ ትለዋለች እሱም እንዲሁም ህዊ ትግስተኛ ናት፣ ከምታረጊያት አንጻር ብዙ ነገር ይገባች ነበር ይላታል። ከዛ በኋላ እንግዲህ ተነዱ ወጡ ሄዳል። ህይወትና ሩትም በሌላ በኩል ቁጭ ብለው ቆይ ግን ምን አርጊያት ነው መቼም ወደዚያ ቤት ተመልሼ አልሄድም ትላለች ህይወት እሩትም ቆይ እስኪ ለእሱ ልደውልለት ትላለች አይ አደውይለት እዚህ ውስጥ አታስገቢው ሳሩን እኮ ለእኔ ብዙ ነገር አድርጋልኝ ነበረ ለምን እንደተቀየረች አላቅም ትላለች እሩትም ብዙ የማታውቂው ነገር አለ ትላታለች እሷም ነገርኛ አልወቀው ትላለች ከዛም ዝም ብላ ለወንድሟ ትደውላለች። አሀ ዳዊት ና ትለውና ዳዊትን ይጠሩታል። በቃ ዳዊት መጣ ትላለች። ዳዊትም ሰላም ናችሁ፣ ቆይ ምን ተፈጥሮ ነው ይላታል። እንዴ ሳሮን እኮ ህይወትን አንቃ ገላት ነበር፣ ለዛም ነው ወጠን ያደረን ትላለች ሩት። ሳሮን እኮ ይሄን ጸባ ያልነበራትም ከጊዜ በኋላ ያመጣችው ነገር ነው ይላል። ሩትም አይ ስታስመስል ነው እንጂ የለየላት ጭራቅ ናት በፊትም፣ ትላለች። ዳዊትም ቆይ ቤተሰብነታችን ምኑ ላይ ነው? ካሁኑ አብረናት ካልሆነ በመጥፎም በጥሩም ጊዜ አብረን ካልሆነ ይላታል። እሩትም እኔ አልፈልግም ትላለች። ህዊም ሳሩን እኮ ከኔ ለእኔ እንደናቱን አለኝ ታውቃለች። ስለዚህ አሁን ከዚህ ውስጥ ማውጣት አለብን ትላለች ማለት ነው ያስፈሩትም እናንተ መሄድ ትችላላችሁ። እሷ ታማ ሳይሆን አውቃ ነው እንደዚህ የምታደርግ። እኔ ግን የምሄድበትን አለኝ ትላለች። ዳዊትም ህዌ ውይ ሰወድሽ በቃ ብለው ሁለታቸው ተያይዘው ይሄዳሉ። እንግዲህ በሌላ በኩል ሳሮን ቁጭ ብላ ሳሚ ይመጣል። አንተ ማኮረፍከኝ ትለዋለች። እንዲህ እዚህ መጥቼ ፊትሽን ማየት የራሱ ቆ እኔ ሁኜ ነው ይላታ ማለት ነው። ቆይ ይሄን ያህል ምን አድርጊያችሁ ነው ዶክተሩ እንደ ዳንኩ ሲነግረኝ አትንገራቸው እኔ ሰርፕራይዝ ያረጋቸዋሉ ማለት ጥፋት ነው ትላለች። ይሄ ብቻ አይደለም ይላን ሳሚም ህፃኗ የት እንዳለች እያወቅሽ አለመናገርሽ፣ ሩትን በቢላዋ መውጋትሽ፣ ህዊን ደግሞ ማነቅሽ ምናምን ይላታል። ከዛ በኋላ ሳሚ አቃለው አንት ኳሁን ከኔ ጎን መሆኛህ ነው ትለዋለች። እሱም አይ አሳይሻለሁ ምናምን ይላታል። እስኪ አሳዩኛ ሁሌ ከመፎከር ውጭ እኔም ከመከታተል ውጭ ምን ማስረጃ መጣችሁ? ትለዋለች እሱን እናያለን ይላታን። አንቺን ነው ግን ሆያሉ ይዳሩኝ እግዚኦ እያሉ እንደ መዳር ይላታን። እሷም አበዛኸው ትለዋለች። ከዛ በኋላ ፍየል ወዲቅ ዝምዝም ወዲያ ይላል። ሳሚ ግን እኮ ጊዜ ካሳለፍን ቆየን፣ አልናፈቁም እንዴ ትለዋለች። ከዛም ወደሱ ትሄዳለች እሱም ሳሚ ተረጋጋ፣ በድካማ ጎኑ ልገባ ነው ብሎ በቃ ስራ አለብኝ ብሎ ጥሏት ይወጣል። እሷም አይ ሳሚ የዋህ እኮ ነህ የዋህ፣ ምን ያቃን ትለና ትስቅበታለች። ተያይዘው ወደ ቤት ይገባሉ። ሲመጡ ሳሩን ስታያቸው የተኛች ትመስላለች። ዳዊትም ያን ሁሉ ነገር አድርጋ ግን ስተኛ እንኳን ምንም አይመስላትም ይላል። ህይወትም አባክተው ትቀሰቅሳታለህ ትለዋለች። ስራ ቀርታ እንኳን እኮ ትተኛለች ይላል። በቃ ያም ሆነ ይሄ ከገባችበት ችግር ማውጣት ነው። ሳሩን እኮ እንደዚህ አልነበረችም ትለዋለች ህይወት። አመሰግናለሁ ይላታል። አንተ ግን ደህና ነህ? ትለዋለይ ደህና ነኝ። በቃ አስጨነቅነህ አይደለ? ትላለች። ባክሽ እኔ ቤተሰብን አንድ ለማድረግ ስል ህይወቴን መክፈል ካለብኝ ራሱ ይከፍላለሁ ይላታል። ይሄ ሰው መሆን ነው። ጥሩ ወንድ መሆን እኮ ነው። ሰው ለራሱ ዋጋ መክፈል ያቅተዋል፣ አይደለም ለቤተሰብ ትለዋለች። ከዛ በኋላ ስለ ልሽም ማታስቤሽን ሳሚ እያጠያየቀ ነው እና በቅርቡ እናገኛታለን ሲል አይኗን ግልጥ አርጋታ ያናሳሉ። ሳሮንም ተጨፈናለኝ እንደገና። ከዛ በኋላ እሽ አመሰግናለሁ ብላ ትሄዳለች። እንግዲህ ሩት በር ላይ እያንጃበበች ነው። ሳሚ የሚያገኛትና አንቺ፣ ቆይ እንደሌባ ምን ያንጃብብሻል? ይላታል። እሷም ቤትህ አስጠላኝ፣ አብሶ ያቺ ሚስትህ እንዴት እንዳስጠላችኝ ትለዋለች። እሱም ሳሩን ከመጀመሪያው እየዋሸች እንደሆነ ታውቂ ነበር አይደለ? ይላታል። እሷም እሱ ምን ያደርግልሃል? ትለዋለች። ቆይ አንቺ ግን ተልእኮሽ ምንድን ነው? ይላታል። ምን አገባህ? ትለዋለች። ከዛ በኋላ ምስጋና ቢሳብቶኝ ይላታል። እኔ ሰዎች ሲጎዱ ሲያታልሉ ውሸታም ሰዎች በጣም ነው የሚያስጠሉኝ፣ ትላለች። እንዴ አንቺም እኮ አሽተሻ እህታቸው ሳትሆኝ እህታችሁ ነኝ ብለሽ ገብተሻል ይላታል። በዚህ አታስፈራራኝ፣ ሄደ መናገር ትችላለህ ትለዋለች። ውይ አንቺ እና ሰላም ደግሞ አበዛችሁት፣ የአንቺ ያልበቀኝ ብሎ ደግሞ ሰላም ተጨመረች ይላታል። እሷም ሰላም ነው እንኳን አትናቃት ትለዋለች። ማለት አንቺም ይሄ ድግምት ምናምን የምትለውን ነገር አማሻት ይላል። እሱም ባለምናትም ሰላም ግን ላንተ ትጠቀም ትለዋለች ከዛ በኋላ ቆይ አንተ ግን ከማንኛው ወገን ከህይወት ወይስ ከሳሮን ምረጥ አንዱን አትወላወል ትለዋለች እሱም ከማንም ወገን አይደለሁም ከእውነት ጋር ነኝ እኔ ይላታል ከዛ በኋላ እንድንስማማ ከዚህ ልጅ እያልሽ ከምትፈልጊው ነገር እጅሽን አውጪ ይላታል እሱን እንኳን ማድረግ አልችልም ምክንያቱም አንተንም አላምንህም ይሄ ብቻም አይደለም ሌላ ተልኮ ያለሽ ነው የሚመስለኝ ሳስበው ግን ላታን እንድፈልግ ማሰብ ትችላለህ ብላ ጥለው ትገባለች ዳዊትም ቤቱን እያሰሰ ህይወት የሚፈልጋት የለችም ከዚ ስልክ እየሞከረ ስልክ አታነሳም ወደ ውጭ ሲወጣ ሩትን ያገኛታል ሩት ህይወታ አይ ተረጋጋ የት ሄዳለች ከኔጋ አይደለችም ቤት የለችም ትለዋለች የለችም ይላታ። ቆይ በቃ ስልክ ልደውል ብላ ስልክ ስደውል ለእሷም አታነሳም። ከዛ በኋላ በቃ የሳሮን ስራ ይሆናል ብላ ትገባለች። ዳዊትም ሳሮን ህይወትን አይተሻታል ይላታ ማለት ነው። እኔ እኮ ሳሮን ነኝ የህይወት ጠባቂ አደለሁም ትለዋለች። እሱም ጸልይ፣ ያንች እጅ እንዳይኖርበት ጸሌ ይላታ ነው። ከዛ በኋላ እንዲህ ቤተሰቡ ሁሉ አብዷን እንዴ ውጣልኝ አላየሁም ትለዋለች። ማለት ነው ከዛም ይወጣል። ስልክ ሲሞክር ስልኩን ታነሳዋለች። ህይወት የትነሽ ይላታል። ይቅርታ አስጨነኳቸው አደል ትላለች። ስልክ አታነሽም ይላታል። አዎ ድንገት እኮ ተደወለልኝ ና ቤተሰቦችሽን የሚያቅሰው ተገንቷን ተብዬ ወደ ደብረ ዘይት ሄድኩ ትላለች። እን እንዴት ብቻሽን ትሄጃለሽ ይላታል። እሷም አይ ከማስቸግረ ብዬ ነው ትላለች። መጦ በቃ ይላታል። አይ አትምጣውንማ፣ እኔ ራሴ ልመጣ ነው፣ ለባስ ስደርስ ትቀበለኛለህ ትለዋለች። እሱም እሽ በቃ ይላታል። ሳሚና ዳዊትም እንግዲህ ህይወት እኮ ወደ ደብረ ዘይት ሄዳ ቤተሰቦቿን ልትፈልግ ይላል። ሳሚም እንዲህ ብቻዋን ደሞስ የተደወላት ስልክ ቁጥር ትክክለኛ መሆኑን በምን አውቃ ነው ይላል። ዊ ሳሚ ደግሞ በቃ ለአንተ ማስረዳት በጣም ከባድ ነው ይላል። ምን ነው ቤተሰቦችን አልፈልግም ስትላል ነበር ይላል። ሀሳቧን ቀየረቻ፣ ያው ፈልጌያቸው ሳጣቸው እሰበራለሁ ብላ እኮ ነው በፊትም እምቢ አለች ያለች ይላል። ማለት ነው ቢሆንም ብቻዋን መሄድ አልነበረባትም ይላል ሳሚ። ዊ ከአንተ ጋር ከመከራከር ይላል። ዊ አንተ ደግሞ አንዳንዴ ፕሮፌሰር ልሁን የሚያረግ ነገር አለ ይላል። ዳዊትም እንደዛ ብሎ ጥሎ ይሄዳል። ሳሮን የሻንጠዋን ይዛ ትወጣለች። ሳሚም ወዴት ነው ይላታን። ወደ ስራ እንዴ፣ ከረፈደ ምን ስራ ልትሰሪ ነው የምትሄጂ ይላታን። እንዴ መርማሪ ፖሊስ አደረገ። እሷ ስራ አለኝ አልኩ። እሽ ይሁን ይላታን። እሷም ትሄዳለች። እንግዲህ ህይወትም ከደብረ ዘይት እየተመለሰች ነበረ። በእግሯ እየተጓዘች ሳለ ሳሮን ምኒባስ ውስጥ እንግዲህ ሆና ልታግታት አሁን ታፍናታለች። እሱም ስጮህ ሩትና ሳሚ ደርሱላታ ማለት ነው። ፕሮግራሙ እዚህ ላይ ይቋረጣል። ቀጣይስ ምን ይሆን የሚለውን አብረን የምናይ ይሆናል። አመሰግናለሁ።